በአንድ ነጥብ ሁለት ሚሊዮን ብር ቤት ማግኘት ይችላሉ። አካባቢው በኢምባሲዎች የተሞላ ነው። ተጨማሪ ኢንተርናሽናል ካምፓኒዎች ኤንጂዎች አሉ። አፍሪካ ሕብረት እዚሁ ቅርብ ርቀት ነው የሚገኘው። ወደዛ ትንሽ ራቅ ብትል አፍሪካ ሲዲሲ አለ። መቶ ፐርሰንት ያለቀ ቤት ለሚፈልጉ እስከ 15 ፐርሰንት ቅናሽ አድርገን እየጠበቅናቸው ነው። በጣም ጥሩ ጂምና ስፓ ይኖረዋል። የመዋኛ ገንዳ አለው። ኢንዶር ስዊሚንግ ፑል ይኖረዋል። ኢንተርናሽናል ፉድ ኮርት ይኖረዋል። የልጆች መጫወቻ ሰፊ ይኖረዋል ማለት ነው። አስረክቦ የሚያውቅ ድርጅት ነው። በጣም እምነት ሊጣልበት የሚችል ድርጅት ነው። እዚህ ሕንፃ ለምሳሌ ወደ 15 የሚጠጋ ሊፍት ይኖረዋል። ሁለት ስካሌተሮች ይኖሩታል ማለት ነው። ሲልክ ሮድ ኢንተርናሽናል ሆስፒታል አለ፣ ወደዛ ብትሄድ አይሲኤስ ትምህርት ቤት አለ ወይም ኢንተርናሽናል ኮሚኒቲ ስኩል ይኖራል። በዚህ ጋር መስጊድ ይኖራል። ቤተክርስቲያኖችም ወደዚህ አቦ ቤተክርስቲያን አለ። ሁሉም ነገር በጣም በቅርብ ርቀት፣ በመቶ ሜትር ራዲየስ ውስጥ ማግኘት የሚችሉት ነው ማለት ነው። እዚህ አካባቢ ላይ ከ2500 ዶላር እስከ 4000 ዶላር ድረስ በወር ይከራያል ማለት ነው። አሁን እየሸጥንበት ያለንበት ዋጋ ሙሉ ለሙሉ በብር ነው። ምንም አይነት የዶላር ዋጋ የለንም። ፊክስድ ነው ፕራይሱ ጊዜው እናስረክባለን። እናንተ በጊዜ ግቡ። ቅድስት አለማየሁ እባላለሁ። የጀምቦሮ ሪል ስቴት የሽያጭ አማካሪ ነኝ። ጀምቦሮ ሪል ስቴት ቤት ብቻ አይደለም የሚሸጠው ላይፍ ስታይልም ጭምር ነው። ከዚህ በተጨማሪ ደግሞ ጀምቦሮ ሪል ስቴት ቤተሰብ ያፈራ ወገን ያፈራ ካምፓኒ ነው። ቤት ብቻ እየሸጠ አይደለም አሁን ያለበት ደረጃ የደረሰው። እንዲሁም ደግሞ ተመልካቾቻችን መቶ ፐርሰንት ያለቀ ቤት ለሚፈልጉ ስንት ቅናሽ አድርገን እየጠበቅናቸው ነው። እንግዲህ ላይፍ ስታይል ስንል ብዙ ጊዜ በጣም ኤክስፔንሲቭ ያደርጉታል ነገሩን ብዙ ሰዎች እና በጣም በጥሩ ዋጋ በአስር ሚሊዮን ብር አጠቃላይ ክፍያ ሳር ቤት ላይ ባለ ሁለት መኝታ አፓርትመንት እየሸጥን ነው የምንገኘው ማለት ነው እና ሌላውን ነገር ደግሞ ወደ ውስጥ ገባ ብለን በደንብ እናወራለን። ጀምቦሮ ሪል ስቴት ካምፓኒ ሆኖ ከመመስረቱ በፊት ለ16 ዓመት የቆዩ ሁለት እህት ኩምፓኒዎች አሉት ውድበር እና ጉመር የሚባሉ ውድበር ኮንክሪት ሚክስ የሚያመርት ካምፓኒ ከዚህም በተጨማሪ ደግሞ ደረጃ አንድ ተቋራጭ ነው ጉመር ደግሞ ጠጠር የሚፈጭ ካምፓኒ ነው እና ከዛ ያለውን ልምድ ይዞ መጥቶ ነው ወደ ሪል ስቴት ካምፓኒ የገባው ጀምቦሮ ሪል ስቴት ሪል ስቴት ሆኖ ከተመሰረተ አምስት ዓመቱ ነው በዚህ አምስት ዓመት ውስጥ ሰባት ሳይቶችን ሰርተናል ከሰባቱ ሳይቶች ደግሞ ኦልሞስት አራቱ ሙሉ መቶ በመቶ ጨርሰናል አምስተኛው ሳይታችንን በአንድ አመት ውስጥ ናስረክባለን። ስድስተኛው ሳይታችን ደግሞ አሁን የምንገኝበት ሳር ቤት ቫቲካን ኤምባሲ አጠገብ ያለው ትልቁ አምስት ሺ ካሬ ላይ የሚያርፈው ሳይታችን ነው። ይህንንም እስካሁን ድረስ 35 በመቶ እስከሚደርስ ድረስ ግንባታው ለሽያጭ ሳናወጣ በራሳችን አቅም እስከ 1.6 ቢሊዮን ብር ወጪ አውጥተንበት ደርሰናል ማለት ነውና ጀንቦሮ ጀምቦሮ ሪል ስቴት ባክግራውንዱ ይህንን ይመስላል። በጊዜ ነው የሚያስረክበው። ብዙ ጊዜ በራሱ አቅም ነው የሚሰራው እንዳልኩት እዚህ ደረጃ ለመድረስ ወተን የዋለን በኋላ ሳይቱን 1.6 ቢሊዮን ብር አውጥቶ ነው ና በራሱ አቅም ነው የሚሰራው። ይሄ ደግሞ የሚያሳየው የእህት ኩባንያዎቹን ጠንካራ የሆነ ፋይናንስ እንደሚያገኝ ነው። እህት ኩባንያዎቹ ኮንክሪት ያገኘ ደረጃ አንድ ተቋራጭ ነው ብያለው ና በዚህ ምክንያት ነው በአምስት አመት ውስጥ ሰባት ሳይት ማለት በጣም ትልቅ ነገር ነው። በዛ ላይ አራት ሳይት መቶ በመቶ መጨረስ ማለትም በጣም ትልቅ ነገር ነው። እና ጀንቦሮ ሪል ስቴት በጊዜ ያስረክባል። ባግራውንዱ ይህንን ይመስላል። ስቴይ ሊሸጣል ያልኩበት ምክንያት ጀምቦሮ ሪል ስቴት ሳይቶቹ ላይ ሲሰራ ቤት ብቻ አይደለም አብሮ የሚሰራው አብሮ ብዙ ፋሲሊቲዎች ይኖሩታል። ለምሳሌ አሁን ቡልቡላ ላይ ያሉ ሳይቶቻችን የተለያዩ ፋሲሊቲዎች አላቸው። ምንም ነገር ፈልገው የሚያጡበት አይደለም እና ምንድ ነው ገብተው ለመኖር ብቻ አይደለም የሚፈልጓቸውን ነገሮች በቀላሉ ማግኘት፣ ልጆቻቸውን ለማሳደግ ምቹ የሆነ ኢንቫይሮንመንት ያገኛሉ። ለምሳሌ ይሄኛው ሳይታችን ብ ስድስተኛው ሳይታችን፣ እዚህ ሳይት ላይ በጣም ብዙ ፋሲሊቲዎች አሉ። ለምሳሌ አሁን አምስተኛው ፍሎር ሙሉ ለሙሉ የልጆች መጫወቻ ነው። የመዋኛ ገንዳ አለ ወጥተው ወጥተው ሪላክስ ማድረግ ቢፈልጉ ከቤታቸው የመዋኛ ገንዳ አለ፣ ጂም እና ስፓ ይኖራል፣ የውበት ሳሎን አለ። ከዛም በተጨማሪ ደግሞ አካባቢው ሳር ቤት ነው። ሳር ቤት መሆኑ ምንድነው አንደኛ ተሰርቶ ያለቀ አካባቢ ነው። ወጣ ብለው ወክ ማድረግ እንኳን ቢፈልጉ ደስ እያላቸው ወክ የሚያደርጉበት ደህንነታቸው ተጠብቆ ወክ የሚያደርጉበት አካባቢ ነው። እንዲሁም በተጨማሪ ግሪን ኤሪያ ይኖረናል እኛ ከዚህ ሳይት ጎን እና ልጆቻቸውን ማጫወት ቢፈልጉ ከልጆቻቸው ጋር ጥሩ ጊዜ ማሳለፍ ቢፈልጉ ወጥተው የሚያሳልፉበት ነው። ሌላው ነገር ላይፍ ስታይል ሲባል እዚህ አካባቢ ላይ የሚኖረው ሰው አቅም ያለው ሰው ጽድት ያለ ኑሮ የሚኖሩ አይነት ሰዎች ናቸው። እና ብዙ ሰዎች እንደዚህ አይነት ኑሮ መኖር ይፈልጋሉ። ምክንያቱም አካባቢ ላይ ያለ ሰው ጥሩ ኑሮ ማይኖር ሆኖ እና አንተ ብቻህን ጥሩ ኑሮ መኖር ይከብዳል ትንሽ እና አካባቢ ላይ ያለ ሰው ተመሳሳይ የሆነ አኗኗር ዘይቤ ያለው በመሆኑ አእምሯቸው ላይ የሚፈጥረው ነገር አለና እሱንም ጭምር እዚህ ሳር ቤት ላይ ማግኘት ይችላሉ ማለት ነው። አክቹዋሊ እዚህ ሳር ቤት ላይ ብቻ ሳይሆን ሌሎች ሳይቶቻችን ላይ ማግኘት የሚችሉበት ነው። ለዛ ነው ላይፍ ስታይልም ጭምር ነው የምንሸጠው ያልኩ ቅድም መግቢያ ላይ ስለነበረ ጀንቦሮ ሪል እስቴት ቤተሰብ ያፈራ ዘመድ ያፈራ ካምፓኒ ነው፣ ቶሎ ያስረክባል እያልኩ ነበረ። እህት ኩባንያዎቹ ከሚያገኘው ገንዘብ ቶሎ ቶሎ ስለሚሰራ ቶሎ ያስረክባል እያልኩክ ነበረ ቶሎ በማስረከባችን ደንበኞቻችን እንደ ቤተሰብ ናቸው፣ ለኛ ያምኑናል። ገቢያው ላይ ጥሩ እምነት ካላቸው የሪል ስቴት ካምፓኒዎች መካከል አንደኛው ጀንቦሮ ሪል ስቴት ነው። ብዙ ሰዎች መጠየቅ ትችላለ። ይሄ መጣው ጥራት ያለው ነገር ስለምንሰራ በተጨማሪም ደግሞ ቶሎ ስለምናስረክብ ደንበኞቻችንን ደግሞ ልክ እንደ ቤተሰብ አቅርበን ያላቸውንም ችግር ተረድተን የሚፈልጓቸውንም ነገሮች ስለምናደርግ ነው ና ከዛ አንጻር ነው ቡልቡላ ላይ ከዚህ በፊት ወደ አራት መቶ የሚጠጉ አፓርትመንቶችን አስረክበናል። ሙሉ ለሙሉ እየኖሩበት ይገኛሉ። ከዛም በተጨማሪ ደግሞ አሁን አራተኛው ሳይታችንን መቶ በመቶ ጨርሰን ከሁለት ሳምንት በኋላ እናስመርቃለን። እንደውም በዚህ አጋጣሚ ተጋብዘሃል። ደንበኞችም መታችሁ መሳተፍ ትችላላችሁ። አራተኛው ሳይታችንን ስናስረክብ ማለት ነው እና አራተኛው ሳይታችን ላይ እንዳልኩ የተወሰኑ ቤቶች ቀርተውናል ይመስለኛል። አንድ አምስት ስድስት ቤት ብቻ ነው የሚቀረን ከ145 ካሬ ባለ 3 መኝታ ጀምሮ እስከ 155 ካሬ ባለ ሶስት መኝታ አፓርትመንቶች ነው ያሉን። ሙሉ ለሙሉ መቶ ፐርሰንት የተጠናቀቁ ናቸው። በ15% ዲስካውንት ተደርጎላቸው ማግኘት ይችላሉ ማለት ነው። እኛ ቡልቡላ 93 ማዞሪያ የሚባለው ከቦሌ ኤርፖርት በጣም በቅርብ ርቀት የሚገኝ ነው። ድራይቭ እያደረጋችሁ ከአምስት እስከ አስር ደቂቃ ብቻ ነው የሚፈጅባቸው ለመድረስና የመኖሪያ አካባቢም ነው። ተጨማሪ ደግሞ ለከተማ እጅግ በጣም ቅርብ ስለሆነ በጣም ብዙ ሰዎች አሁን አሁን ቡልቡላን እየመረጠው ነው። ከተማ ላይም ጥሩ ከሚባሉ ሎኬሽኖች መካከል አንዱ ነው። ቡልቡላና እዛ ጋር ያለቀ ሳይት ላይ 100 ፐርሰንት የተጠናቀቀ ለምሳሌ 154 ካሬ ባለ 3 መኝታ ቤት ነው። አጠቃላይ ክፍያው ደግሞ 15 ሚሊዮን ብር ማግኘት ይችላሉ። ሙሉ ያለቀ ነው። ይሄ ማለት ማለቱ ሁሉም ነገር የገባለት ወለል የተነጠፈለት፣ የባኞ ቤት እቃዎች የገቡለት፣ ኪችን ካቢኔት፣ ቁም ሳጥን እንዲሁም መብራቶች፣ ሴንትራል ላይት፣ ስፖት ላይቶች ሁሉ ነገር የገባለት ነው። አዎ በፉሊ ፊኒሽድ ነው፣ 15 ሚሊዮን ብር ማለት ነው። ከሱም በተጨማሪ ደግሞ ከአንድ አመት እስከ አንድ አመት ከአምስት ወር ድረስ ፈልጋለው የሚል ሰው ሌላ ሳይት አለን። ወደ ሳይት ፋይቭ ስንሄድ ደግሞ እዛው ጎን ማለት ነው ቡልቡላ ኤርፖርት ጀርባ 93 ማዞሪያ ጋር አምስተኛው ሳይታችን ላይ ከ141 ካሬ ባለ ሁለት መኝታ ጀምሮ እስከ 162 ካሬ ባለ ሶስት መኝታ የሰራተኛ ክፍል ከራሷ መታጠቢያ ጋር ያለው አፓርትመንት ነው ይሄኛው። እዚህ ሳይታችን ላይ ደግሞ ከ13 ሚሊዮን ብር እስከ 16 ሚሊዮን ብር ድረስ አፓርትመንት ማግኘት ይችላሉ ማለት ነው። ይህም በፉል ፊኒሽድ ነው። እዚህ ላይ ግን ትንሽ ለየት የሚያደርገው በሰሚ ፊኒሽድ መረከብ እንፈልጋለን የሚሉ ደንበኞች ካሉ ራሳችን ቤታችንን ራሳችን ወይም መስራት የምንፈልገው የሚሉ ካሉ ደግሞ ካለው ዋጋ ላይ ተጨማሪ 15% ተቀንሶላቸው ቤታቸውን እራሳቸው ሰርተው መግባት ይችላሉ። እኛ በአንድ አመት እናስረክባለን፤ እነሱ ደግሞ እስከ አንድ አመት ከስድስት ወር ድረስ ቀስ ብለው መክፈል የሚችሉበት አጋጣሚ አለ ማለት ነው። እንግዲህ ቡልቡላ ያለው ሳይታችን ያ ማለት እንግዲህ አከፋፈል የተቆረጠለት የገንዘብ መጠን ይኖረዋል ወይስ እንዴት ነው? ጊዜውን ስሰጭ መልካም፣ ቅድመ ክፍያው 30 ፐርሰንት ነው። ቀሪውን ደግሞ እስከ አንድ አመት ከስድስት ወር ድረስ እነሱ እንደሚመቻቸው አድርገን እኛ እንከፋፍልላቸዋለን። ቅድም ስነግር ነበረ ደንበኞቻችን ልክ እንደ ቤተሰብ ነው። እነሱ ያላቸውን ነገር ተረድተን እኛ እናመቻቻለን። ብይክ ነበር ና ሰላሳ ፐርሰንቱን ዳውን ፔመንት ከከፈሉ በኋላ ቀሪውን እስከ አንድ አመት ከስድስት ወር እነሱ እንደሚመቻቸው ያከፋፈል መንገድ አድርገን እናስተካክላለን እኛ ማለት ነው። እንዲሁም እዛ ሳይት ላይ ብዙ ፋሲሊቲዎች አሉት። ቡልቡላ ላይ በጣም ትልቅ ጂም እና ስፓ አለን። ከተማው ላይ አንደኛ ከሚባሉ የጂም እና ስፓዎች መካከል አንዱ ነው። ሀያ ሀያ ሶስት ማሽኖች ናቸው ያሉት ጂም መስሪያዎቹ። እንዲሁም እስፓው በጣም የሚገርም ነው እውነቱን ለመናገር ና እንዲያውም አጋጣሚ በጣም ደስ የሚል ነው። ሌሎች ደግሞ ፓርኪንግ አለው፣ ቴራስ ይኖረዋል፣ ሴኩሪቲ ካሜራ ይኖረዋል፣ ወተር ታንከር አለው፣ የራሱ የሆነ ተጨማሪ ከርሰ ምድር ውሃ ይኖረዋል፣ ስታንድ ባይ ጀነሬተር፣ ሊፍቶች ይኖሩታል እና እነዚህ ሁሉ ነገር ያሟላ አፓርትመንት ነው። መልካም እዚህ የተወሰነ ነገር ልንገርና ከዛ እንወጣና ሳይቱን በደንብ አካባቢውንም በደንብ ዞር ዞር እያለን ለተመልካቾችም እናሳያለን ከአንተ ጋርም እናያለን። ይሄኛው ሳይት አምስት ሺ ካሬ ላይ ነው የሚያርፈው። በጣም ትልቁ ሳይታችን ነው። ጂ ፕላስ 30 ነው ወደ ላይ። በጣም ብዙ ነገሮች ነው የሚያሟላው። ለምሳሌ አምስተኛው ፍሎር ሙሉ ለሙሉ ጂምና ስፓ ይኖረዋል በጣም ቡልቡላ ላይ እንደሰራ ነው አይነት በጣም ጥሩ ጂም እና ስፓ ይኖረዋል። የመዋኛ ገንዳ አለው ኢንዶር ስዊሚንግ ፑል ይኖረዋል። ተጨማሪ ኢንተርናሽናል ፉድ ኮርት ይኖረዋል። የልጆች መጫወቻ ልጆቻቸው ላይ የሚኖሩ ሰዎች አፓርትመንት ላይ እንዲሁም ብዙ ጊዜ የሚነሳ የልጆች መጫወቻ ከማግኘት ጋር ተያይዞ ነው ና ልጆቻቸውን ታች አውርደው የሚያጫውቱበት ወላጆች የልጆች መጫወቻ ሰፊ ይኖረዋል ማለት ነው። ከዛም በተጨማሪ ወርታች አራት ቤዝመንት ፓርኪንግ አለው። ይሄ ህንጻ በጣም ሩቅ ነው የቆፈር ነው ባይዘው እንዲያውም ብዙ ሰዎች የሚያውቁት ይህንን አካባቢ ይሄ ሲቆፈር በጣም ሩቅ ነበር የተቆፈረው፣ በጣም በፍጥነት ነበር የተሰራው እና ብዙ ሰው ይሄ ሳይት እያለ የሚመጣበት ታይም ነበረና፣ ወርታች አራት ቤዝመንት ፓርኪንግ አለው። እያንዳንዱ ቤት አንዳንድ የራሱ የሆነ ፓርኪንግ ይኖረዋል። ተጨማሪ የኤሌክትሪክ መኪና ቻርጅ ማድረግ ይኖረዋል። ምክንያቱም አሁን አሁን መኪኖቹ እንዳለ እየተቀየሩ ነው ወደ ኤሌክትሪክ፣ ከትንሽ ዓመታት በኋላ ሙሉ ለሙሉ ወደ ኤሌክትሪክ መቀየሩ ስለማይቀር ኤሌክትሪክ መኪና ቻርጅ ማድረግ ያድርገን የራሳቸውን ሎከር አድርገን ነው የምናዘጋጀው። ሁለተኛ መኪና አለን ተጨማሪ የሚሉ ደግሞ ካሉ፣ እንዳልኩ ይሄ ከታች አሚኒቲዎች አሉት ሱቆች አሉት እስከ አራተኛ ፍሎር ድረስ ሱቆች ናቸው፣ እና ለሱቆቹ የሚሆን ቀን ቀን የሚጠቀሙበት ፓርኪንግ እንሰራለን። እኛ ሶስት ቤዝመንት ፓርኪንግ እንሰራለን። ሌላው ከጎን ማለት ነው። እና እዛ ቤዝመንት ፓርኪንግ ውስጥ ሁለት መኪና አለኝ የሚል ሰው ማቆም የሚችልበት ሁኔታ ነው እና እዚህ አካባቢ ምንም አይነት የፓርኪንግ ችግር አይኖርባቸውም ማለት ነው። እንግዲህ አስራ አንደኛው ፍሎር ደግሞ ኮሚናል ኤሪያ ነው። ልደት፣ ሰርግ፣ ሀዘን እንዲሁም የተለያዩ ነገሮች ቢኖሩ የሚያከብሩበት ኮሚናል ኤሪያ ይኖራቸዋል። እሱን አልፈልግም የሚል ሰው ካለ ደግሞ መጨረሻ ፍሎር ላይ ሰላሳኛው ፍሎር ላይ ቴራስ ይኖረዋል። ወደ ላይ ሲወጣ በጣም ነፋስ ነው ያስቸግራል፣ ግን በሚያሳይ ትራንስፓረንት በሆነ ነገር የተከበበ ቴራስ ይኖረዋል እና እዛ ላይ ሆነው ልጆች መጫወት ይችላሉ። ፕሮግራም ማክበር ይችላሉ። የተለያዩ ኤቨንት ማድረግ የሚች አጋጣሚ ይኖራል ማለት ነው። እንግዲህ ጀምቦሮ ሪል ስቴት ቀን ከሌት ነው የሚሰራው። ሳይቱን እና አሁን ብንወጣም የግንባታ ላይ ያለው እየሰራ እናያለ ነው እና ወጣ ብለን በዛው አካባቢውን እናያለን። ስለ ሳይቱም እናወራለን፣ ስለ ኮንስትራክሽን ኳሊቲ ስለዚህ እይታችን ነው። ጥሩ ፕሮግረስ አለው አሁንም እየተሰራ ነው እንደምታየው፣ ከላይ እየሰሩ ነው ያሉት እዛ ጋም እየሰሩ ነው ያሉት። ይቀጥታ ከሳር ቤት ወደ አቦ አደባባይ የሚወስደው ዋናው መንገድ ነው። እዚህ ጋር ነው ግሪን ኤሪያችን የሚሆነው። ልጆቻቸውን ማጫወት ቢፈልጉ ወላጆች እዚህ ጋር ግሪን ኤሪያ ስለሚኖረን እዚህ ጋር ማጫወት ይችላሉ ማለት ነው። አሁን ያለንበት የሱቁ ስፔስ ነው። ከግራውንድ ጀምሮ እስከ አራተኛ ፍሎር ድረስ ሱቅ ነው። ከ12 ካሬ ጀምሮ አሁን ላይ ፈጥኖ ከመጡ ማለት ነው ከ12 ካሬ ጀምሮ እስከሚፈልጉት ካሬ ድረስ እዚህ ላይ ማግኘት ይችላሉ ማለት ነው። ሞል ስታንዳርድ ነው ሱቁ። እንደምታዩ የእስከሌተሩ ስፔስ ነው። ሁለት እስከሌተር ይኖረዋል ይሄ ሞል ማለት ነው። ይሄኛው ደረጃ ነው። በአጠቃላይ አምስት ሻፍት አለ አምስት ሻፍት ማለት አንድ ሻፍት ሶስት ሊፍት ነው የሚይዘው። አጠቃላይ እዚህ ህንጻ ላይ ወደ 15 የሚጠጋ ሊፍት ይኖረዋል። ሁለት እስካሌተሮች ይኖሩታል ማለት ነው። ሰው ሞልም ጭምር ነው ላይ ያሉ ሰዎች የሚፈልጓቸው ነገሮችን የሚያገኙበት እዚህ አካባቢ ያለም ሰው የሚጠቀምበት ነው ማለት ነው። ወደዛ ሄደን ደግሞ የኮንስትራክሽን ኳሊቲውንም ማየት እንችላለን። ስለ ኮንስትራክሽኑ ማውራት እንችላለን። እንግዲህ ጀንቦሮ የሚሰራው እንዳልኩ በኮንክሪት ሚክስ ነው። የራሱ የሆነ ኮንክሪት ሚክስ የሚያመርት ካምፓኒ ያለው ውድበር የሚባል ከሱ በሚያገኘው ኮንክሪት ነው የሚሰራው። ከዛም በተጨማሪ ደግሞ ኮሎኖቹ ለምሳሌ ብታይ ኮሎኖቹ በጣም ትልልቅ ናቸው፣ በጣም ሰፋፊ ናቸው። ርቀታቸውን ደግሞ ብታይ በጣም ሰፋ ሰፋ ያለ ርቀት ነው ያላቸው። ይሄ የሚሆነበት ምክንያት ፖስቴንሽን የሚባል ቴክኖሎጂ ስለምንጠቀም ነው። ይሄ ፖስቴንሽን ለሶስት ነገር ይጠቅማል። የመጀመሪያው የቤቱን ስቴቲክስ ወይም ውበት ለማምጣት እንደምታየው ምንም አይነት ቢም የለውም። ስለዚህ እንደፈለጉ አድርገው ማሳመር ይችላሉ፣ እንደፈለጉ አድርገው ማድረግ ይችላሉ ማለት ነው። ሁለተኛ ደግሞ የኮሎኖቹ እንደዚህ ሃይራይዝ ቢልዲንግ እየሰራ ብታያቸው በጣም ሰፋፊ የሆነ ርቀት ነው ያላቸው እንደምታዩ ማለት ነው። አንደኛው እዛ ነው፣ አንደኛው እዚህ ጋር ነው ያለው እና ኮሎኖቹ ሰፋፊ መሆናቸው የቤቱን ውበት በተጨማሪም ይጨምረዋል። ሌላው አሁን ላይ ከመሬት መንቀጥቀጥ ጋር ተያይዞ በጣም ብዙ ስጋት አለባቸው ደንበኞች እና እነ ጃፓን እንዲሁም ሌሎች የመሬት መንቀጥቀጥ የሚያጠቃቸው ሀገሮችን የሚጠቀሙት ቴክኖሎጂ ነው እና ጀምቦሮ ሪል ስቴት ስድስተኛው ሳይታችን ላይ ሲመጡ መሬት ቀጥቀጥ የሚባል ነገር አያሰጋቸውም ማለት ነው። አክቹሊ አዲስ አበባ እርዝ ኩዊክ ዞን አይደለችም ወይም የመሬት መንቀጥቀጥ ይፈጠራል ተብሎ ከሚታሰቡበት ዞን መሃል አይደለችም። ግን ደግሞ ኢንኬዝ ቢፈጠር እኛ ቀድመን ከመጀመሪያውም ጀምሮ ይሄ ነገር ሳይፈጠር በፖስት ቴንሽን ስለሆነ የሰራ ነው። ምንም አይነት ሀሳብ አይገባቸውም ማለት ነው።